ሰላም ሰላም ጤና ይስጥልኝ ቤተሰቦች፣ ሰላማችሁ ብዝት ይበል። እንደ ዛሬ ደግሞ ማቀርብላችሁ ስለ ፍትሐ ብሔር ህጋችን፣ በፍትሐ ብሔር ህጋችን ላይ ያለውን የሰዎች ህግ የሚለውን ነው። የሰዎች ህግ ምንድን ነው? ሁለት አይነት ሰዎች አሉ። አንደኛው በህግ የሚሰጠው የሰውነት መብት ነው። ሌላኛው ደግሞ በተፈጥሮ የሚያገኘው የሰውነት መብት ማለት ነው። ናቹራል ፐርሰን ኤንድ አርቲፊሻል ፐርሰን ማለት ነው ይህንን ያለውን ነገር ላይ እንናገራለን ማለት ነው። በፍትሐ ብሔር አንቀጽ አንድ ላይ ምንድን ነው የሚለው ሰው ከተወለደበት ቀን አንስቶ አንስቶ እስከ ሞተበት ቀን ድረስ የህግ መብት አለው ይላል። ሰው ከተወለደበት ቀን አንስቶ የህግ መብት አለው ይላል። ያ ማለት ምን ማለት ነው? ማንም ሰው ማንም ሰው አንድ ሰው ተወልዶ እስከሚሞትበት ቀን ድረስ የህግ መብት አለው ይላል ማለት ነው። ይሄ የፍታ ብሔር ህጋችን ይህንን ያስቀምጣል ማለት ነው። አንቀጽ ሁለት ምንድን ነው የሚለው የተጸነሱ ልጆች ማለት የተጸነሰ ልጅ በህይወት ከተወለደና የሚኖር ከሆነ የራሱ ጥቅም በሚያሻበት ጊዜ ሁሉ እንደተወለደ ይገመታል ማለት ነው። ያ ማለት ምንድን ነው? የተጸነሰ ልጅ በህይወት ከተወለደና የሚኖር ከሆነ የራሱ ጥቅም በሚያሻበት ጊዜ ሁሉ እንደ ተወለደ ተወለደ እንደ ተወለደ ይገመታል ማለት ነው። ጽንሱ ላይ ጽንሱ ላይ እያለ እራሱ ያ በቃ እንደ ተወለደ ተደርጎ የራሱን ጥቅም እዛ ጋር ጥቅሙ ይከበርለታል። ማን ነው ይህም ደግሞ የሚደረገው ምንድን ነው? ያው ውርስን በተመለከተ ነው። እንደዚህ አይነት ነገሮች ብዙ ጊዜ የሚያከራክሩት ያው ውርስ ላይ ያለው ነገር ላይ አንድ ሴት ባልና ሚስት ተጋብተው ልክ ባልየው ቢሞትባት የሞተባት ደግሞ እሷ ጸንሳ ከሆነ ጸንሳ ከሆነ ያ ውርስ ወደ ሌላ እንትኖች እንዳይሄዱ እንደ ተወለደ ተደርጎ ያ ንብረት ይጠበቅለታል፣ ማለት ነው። አንቀጽ ሶስት ምንድን ነው የሚለው የተጸነሰበት ጊዜ ማ ነው? አንድ ሴት ልጅ የተጸነሰችበት የተጸነሰችበትን ጊዜ እንዴት ተደርጎ ነው ካልኩሌት የሚደረገው፣ ኦር እንዴት ነው የሚሰላው? ኑስ አንቀጽ ምን ይላል? ኑስ አንቀጽ አንድ ምን ይላል? የልጅ መጸነስ ጊዜ የሚቆጠረው ልጁ ከተወለደበት በፊት ካለው ከሶስት መቶኛው ቀን ወዲህ ነው ማለት ነው። ማለት ዛሬ ብትወልድ ጊዜው እንዴት ነው የሚሰላው? ወደኋላ ሄዶ ሶስት መቶኛው ቀን ድረስ ላይ በዛ ጊዜ ውስጥ ከሆነ አርግዛ የወለደችው ጀስት ይሄ እንደዚህ ካልኩሌት ተደርጎ ፕሮፊት ይደረጋል ማለት ነው፣ ይረጋገጣል ማለት ነው። አንቀጽ አንቀጽ ሶስት ንዑስ አንቀጽ ሁለት ምን ይላል? ይህንንም ግምት መቃወሚያ የሚሆን ማንኛውም ማስረጃ ለማቅረብ አይቻልም ማለት ነው ከተወለደበት ከተወለደበት ጊዜ ሶስት መቶኛው ወደ ኋላ ሄዶ ሶስት መቶኛው ነገር ላይ ያንን የተሰላውን እንትን ላይ ይህንንም ነገር ደግሞ ለማፋረስ የሚመጣ ማን ማንኛው ማስረጃ ደግሞ በንዑስ አንቀጽ እንትን ላይ ተቀባይነት የለውም። ንዑስ አንቀጽ ሶስት ደግሞ ሚደ የልጁ አባት ማን እንደሆነ መወሰን የሚመለከት መወሰንን የሚመለከት ነገር በሆነ ጊዜ ልጁ የተጸነሰበት ቀን መሰረት አድርጎ ስለ መያዝ የተነገሩት የተነገሩትን ድንጋጌዎች የተጠበቁ ናቸው ማለት ነው አንቀጽ አራት ምንድን ነው የሚለው አንቀጽ አራት የሚኖር ወይም የማይኖር ልጅ የሚኖር ወይም የማይኖር ልጅ ይህንንም እንመለከተዋለን ኑዛ አንቀጽ አንድ ምንድን ነው የሚለው ይህን ተቃዋሚ የሚሆን ማናቸውም ማስረጃ ቢቀርብም እንኳ አንድ ልጅ ተወልዶ 48 ሰዓት በህይወት ከቆየ በህይወት እንደኖረ ሆኖ ይቆጠራል ማለት ነው። አንድ ልጅ እዛ ጋር የተጸነሱ ልጆች ልጆች ጋር ምንድነው? ሀሳቡ ተያይዞ የሚመጣ የሚመጣ ሀሳብ ነው። ምንም የሚንጣራስ ነገር የሚለያይ ነገር አይኖረውም። ያኛው የራሱ የተጸነዘ ልጅ የራሱ ጥቅም በሚያሻበት ጊዜ ነው። በሚያሻበት ጊዜ ላይ ያ እንደተወለደ ተደርጎ ጥቅሙ ይጠብቅለታል ማለት ነው። ይሄኛው ደግሞ ምንድነው የሚለው? ይሄኛው ደግሞ የሚኖር ወይም የማይኖር ልጅ ላይ አንቀጽ አራት ላይ ወርዶ ምንድነው የሚያወራው? አንድ ልጅ ከወልዶ 48 ሰዓት ካልሞላው በህጉ በህጉ ተቀባይነት የለውም ማ ነው እንደ ሰው እንደ ሰው ለመቆጠር 48 ሰዓት የግዴታ መሙላት አለ። መንዳቶሪ is a must this is a mandatory ይሄ ህጉ ነው በቃ እንትን የሚለው ማለት ነው። ኑስ አንቀጽ ሁለት ምንድን ነው የሚለው አንድ ልጅ ተወልዶ በህይወት የቆየው ከ48 ሰዓት ያነሰ ጊዜ የሆነ እንደሆነ በህይወት እንዳልኖረ ሆኖ ይቆጠራል። ደግሞ ይቆጠራል ማለት ነው። ያ ማለት ምንድን ነው? ከአርባ እንደ ልጅ የሚቆጠርበት ከመቼ ከመቼ ሰዓት ጀምሮ ነው? ከ48 ሰዓት 48 ሰዓታት ከዛ በላይ ከሆነው እንደ ልጅ ይቆጠራል ይላል። ከ48 ሰዓት ያነሰ ጊዜ የቆየ ልጅ ከሆነ ግን እንደ ልጅ አይቆጠርም ይላል። ይሄ የፍትሐ ብሔር ሕጋችን ነው ይሄን የሚያስቀምጠው ማለት ነው። ንዑስ አንቀጽ ሶስት ደግሞ ምንድን ነው የሚለው የልጁን መሞት ያስከተለው በተፈጥሮ ጉድለት ምክንያት ያልሆነ ያልሆነ ሌላ ሁኔታ መሆኑን ለማስረዳት የተቻለ እንደሆነ ከዚህ በላይ ባለው ኃይለ ቃል የተመለከተውን አገማመት ቀሪ ለማድረግ ይቻላል ማለት ነው ማለት ምንድነው እዚህ ጋር የሚያስቀምጠው ነው አንቀጽ ሦስት ላይ በአንቀጽ አራት ነው አንቀጽ ሦስት ላይ ምንድነው የልጁ አሟሟት የልጁ አሟሟት አርባ ስምንት ሰዓት ሳይሞላው የሞተው ልጅ የሞተው ልጅ በተፈጥሮ አደጋ ካልሆነ በስተቀር በተፈጥሮ አደጋ ካልሆነ በስተቀር ሌላ ሁኔታ ሌላ ሁኔታ የተፈጠረን ያ ሌላ ሁኔታ ማለት ምን ማለት ነው ለምሳሌ ያገባኛል ባዮች ወይም ደግሞ የጥቅም ተጋሪ የሆኑ አካል ኖሮ በልጁ ልጁ ሲወለድ በልጁ ላይ ሌላ ፌበር ወይም ደግሞ አላስፈላጊውን ነገር አድርገውበት ያ ልጅ ቢሞት አርባ ስምንት ሰዓት ሳይሞላው ነው የሞተው እና ስለዚህ እንደ ልጅ አይቆጠርም ብለው መከራከር አይችሉም ማለት ነው። እዚህ ጋር ምንም እንኳን አርባ ስምንት ሰዓት ባይሞላውም እንደ ልጅ ይቆጠራል ማለት ነው። ምክንያቱም ሌላ ሌላ ሁኔታ የተፈጠረ ነገር ተፈጥሮ አይደለም፣ በተፈጥሮ አይደለም የሚሞተው ሌላ ሁኔታ አለ ማለት ነው። ስለዚህ ህጉ ይሄንን አክሰፕት አያደርገው ማለት አክሰፕት አያደርገው ማለት